በዘንድሮው ድድር ዓመት በእንግሊዝ ፕሪምየር ሊግ አዲስ ፈራሚዎች ሆነው ብዙ ትችት እየቀረበባቸው ከሚገኙ ተጫዋቾች መካከል አንዱ አሌክሳንደር ኢሳቅ ነው። በተለይም የሚጠበቅበትን ፐርፎርማንስ እያሳየ አይደለም፣ ጎሎችንም እያስቆጠረ አይደለም፣ ከዛ ባለፈም የወጣበትን ገንዘብ ያክል በሜዳ ላይ ጥሩ እንቅስቃሴን እያሳየ አይደለም በሚል በርካቶች ትችቶችን እያቀረቡበት ይገኛሉ። ነገር ግን ተጫዋቹ ዝምታውን ሰብሯል። በሊቨርፑል እግር ኳስ ክለብ ውስጥ ስላለው ቆይታ ከዛ ባለፈም ደግሞ ነገሮች ምን ያክል አስቸጋሪ እንደሆኑበት አስተያየቱን ሰጥቷል። አሌክሳንደር ኢሳቅ ዝምታውን ሲሰብር ምን ምን አስተያየቶችን ሰጠ? ከዚህ ባለፈም ለአቋም መውረዱ እንደ ምክንያት ተደርገው የሚቀመጡ ነገሮች ምንድን ናቸው የሚለውን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ እና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ አሌክሳንደር ኢሳቅን በተመለከተ ይህንን ፕሮግራም ወደ እናንተ ይዤ እመጥቻለሁ። ተጫዋቹ ዝምታውን ሰብሯል። አስተያየቱን ሰጥቷል። ከብዙ ትችቶች ከብዙ ወቀሳዎች በኋላ ተጫዋቹ ያለውን ሀሳብ ገልጿል። በትላንትናው ዕለት እንግዲህ የስዊድን ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከስዊዘርላንድ አቸዋ ጋር የዓለም ዋንጫ ማጣሪያ ጨዋታዋን አከናውና ነበር። ነገር ግን በዚህ ጨዋታ ላይ ውጤት ሊቀናት አልቻለም። በዚህ በዓለም ዋንጫ ማጣሪያ ላይ በተለይም ደግሞ መጥፎ ጊዜን እያሳለፉ ከሚገኙ ከሚጠበቁ ብሔራዊ ቡድኖች መካከል አንዱ የስዊድን ብሔራዊ ቡድን ነው። ምክንያቱም ትልልቅ ተጫዋቾች ያሉበት ስብስብ ነው ነውና አሌክሳንደር ኢሳቅን ጨምሮ እነ ቬክተር ኬሬስ እና አንቶኒ ላንጋ የመሳሰሉ ተጫዋቾች የሚገኙበት ስብስብ ነውና፣ ምናልባትም ደግሞ የሚጠበቅ ብሔራዊ ቡድን ሆኖ በዚህ ልክ ግን ጥሩ ጊዜን አለማሳለፉ ብዙ ወቀሳ እንዲቀርብበት ነው የሚያደርገው። እንግዲህ አሁን ከሁለተኛው ምድብ ላይ የሚገኘው ቡድን ለአለም ዋንጫ ማለፍ ምንም አይነት ተስፋ የሌለው ቡድን ሆኖ የማጣሪያ ጊዜውን እንግዲህ ለማጠናቀቅ የተገደደ ቡድን ሆኗል። በደረጃ ሰንጠረዡ አራተኛና የመጨረሻ ደረጃ ላይ ነው የሚገኘው እና አንድ ነጥብ ብቻ ነው ያስመዘገበው። ስምንት የግብ ዕዳዎች አሉበት። የዚህ ቡድን አሰልጣኝ ደግሞ ግራም ፖተር የክለቡን የአሰልጣኝነት ኃላፊነት የተረከቡ አሰልጣኝ ናቸው። ግን ደግሞ እሳቸውም በመጀመሪያ የነጥብ ጨዋታቸው ትላንትና በስዊዘርላንድ አራት ለአንድ በሆነ ውጤት ተሸንፈዋል ማለት ነው። ታዲያ በዚህ ጨዋታ ላይ እንግዲህ አሌግዛንደር ኢሳቅ ከጉዳት መልስ ነው ለመጀመሪያ ጊዜ ሜዳ ላይ ገብቶ ሲጫወት የነበረው። ከስልሳኛው ደቂቃ በኋላ ተቀይሮ ገብቶ ሜዳ ላይ ሲጫወት ተመልክተነዋል። ግን ሀገሩን የሚታደግ ወይም ደግሞ ሀገሩን ወደ ውጤታማነት የሚያመጣ የተለየ ያደረገው ነገር አልነበረም። በዚህ ጨዋታ ላይም ኢላማውን የጠበቀ ሙከራ እንኳን ለማድረግ በጣም ተቸግሮ ነበርና ጨዋታው እንግዲህ በስዊዘርላንድ አሸናፊነት፣ በስዊድኖች ደግሞ ተሸናፊነት ሊጠናቀቅ ችሏል ማለት ነው። ታዲያ ከዚህ ጨዋታ መጠናቀቅ በኋላ ነው እንግዲህ አሌክሳንደር ኢሳቅ በተለይም ደግሞ ስለ አጨቃጫቂው ዝውውር ከዛ ባለፈ ደግሞ አሁን በዚህ ክለብ ውስጥ ስላለው ቆይታና በሊቨርፑል እያሳለፈ ስለሚገኘው ጊዜ አስተያየቱን የሰጠው። ቅድም እንዳልኳችሁ ተጫዋቹ ከጥቅምት 22 ከፈረንጆቹ ጥቅምት 22 ጀምሮ በጉዳት ምክንያት ረጅም የሚባሉ ሳምንታትን ሜዳ ላይ አልነበረም ማለት ይቻላል። ኦልሞስት ሶስት ሳምንት አራት ሳምንት ገደማ በሚባል ደረጃ ሜዳ ላይ ስንመለከተው አልነበረም። ከዛ በኋላ ነው እንግዲህ ለመጀመሪያ ጊዜ ወደ ጨዋታ ተመልሶ ሜዳ ላይ ሲጫወት የተመለከት ነው። ነገር ግን ደግሞ ተጫዋቹ ሊቨርፑልን ከተቀላቀለበት ጊዜ አንስቶ ጥሩ የጨዋታ የሜዳ ላይ እንቅስቃሴን ለማሳየትና ጥሩ ጊዜ ለማሳለፍ ምን ያክል እየተቸገረ እንዳለ እየተመለከትን እንገኛለን። እስካሁን በሊቨርፑል ቆይታው አንድ ጎል ብቻ ነው ማስቆጠር የቻለው እሱንም በካራቦ ካፕ ከሳውዛምበተን ጋር በተደረገው ጨዋታ ነው። ከዛ ውጭ ግን ተጫዋቹ በምናውቀው ጎል አስቆጣሪነቱ እየቀጠለ አይደለም የሚገኙ እና ተጫዋቹ ይህንን ጉዳይ በተመለከተ ሀሳቡን ሰጥቷል። እና ነገሮች ቀላል በሚባል መልኩ አይደለም እየሄዱ ያሉት የሚል ሀሳብን ሰጥቷል አሌክሳንደር ኢሳቅ ጨዋታው ከተጠናቀቀ በኋላ ከዛ ባለፈ፣ እኔ ግን ሜዳ ውስጥ እስካለሁ ድረስ ለራሴ ምንም አይነት ሰበብ መስጠት አልፈልግም። እንዲህ ስለሆነ ነው እንዲህ ስለሆነ ነው ብዬ ሰበቦችን መረደርና ሰበቦችን መስጠት አልፈልግም። ሜዳ ላይ የኔን የብቃቴን ጥግ ማሳየት ፈልጋለሁ። ግን ደግሞ ነገሮች እጅግ በጣም አስቸጋሪ ሆኗል እና ቡድኔን አለመርዳቴ፣ ለቡድኔ የጎሎች አስተዋጽኦን አለማድረጌ ለእኔ በጣም ነገሮችን ትንሽ አስቸጋሪ አርጎብኛል። ነገር ግን አሁን በጥሩ እና በፖዘቲቭ ኢነርጂ ተመልሻለሁ የሚል ሀሳብ ነው የሰጠው። ምክንያቱም አሁን ይሄ የእግር ኳስ መሆኑና የእግር ኳስ አንዱ አካል መሆኑንም ጭምር ነው የተናገረው። ከዛ ባለፈው ደግሞ በእንደዚህ አይነት ልምዶች ኤክስፔሪንሶች ውስጥ የምትማራቸው ብዙ ነገሮች ይኖራሉ። ጉዳቶች ደግሞ ሲመጡ ነገሮችን በተወሰነ መንገድ አስቸጋሪ ሊያረጋቸው ይችላል የሚል ሀሳብን ሰጥተዋል። እና በተለይም በምትጎዳበት ሰዓት ወይም በምትጎዳበት ጊዜ በማንኛውም ሁኔታ መበሳጨት አይቀርም፤ ምክንያቱም ሜዳ ላይ ገብተ ቡድንህን መጥቀም፣ ለቡድንህ ጥቅም መስጠት ትፈልጋለህ እናም ለተጫዋቾች እጅግ በጣም መጥፎ የሚባለው ነገር የተጫዋቾች ጉዳት ነው የሚል ሀሳብን ሰጥቷል። እንግዲህ ተጫዋቹ ሊቨርፑልን የብሪታንያን ሪካርድ በሆነ በሰበረ ዋጋ ከተቀላቀለበት ጊዜ አንስቶ የነበረው ፐርፎርማንስ ጥያቄ ምልክት ውስጥ የሚገባ መሆኑን ማንሳት ያስፈልጋል። በፕሪሚየር ሊጉ አራት ጨዋታዎችን አድርጓል። አንድ እድል ፈጥሯል የጎል እድል። አንድ አሲስት አድርጓል። እንዲሁ ደግሞ አንድ ብቻ ነው ኢላማውን የጠበቀ ሙከራ ያደረገው። አርባ አምስት ኳሶችን አቀብሏል። በአጠቃላይ እንግዲህ በሊቨርፑል ጥሩ የሚባል ጊዜን እያሳለፈ አለመሆኑን በእነዚህ ቁጥሮች መረዳት ይቻላል። ከዚህ ባለፈ ደግሞ የብሔራዊ ቡድን አጋሩ አንቶኒ ኢላንጋ ይህንን ተጫዋች በተመለከተ ተጫዋቹ ጥሩ አቅም እንዳለው እና ወደ ቀድሞ ቦታው ሊመለስ እንደሚችል ነው የተናገረውም አስተያየቱንም የሰጠው እና ኢላንጋ እንደም ምንድን ነው ያለው ሁላችንም አሌክስ ያለውን ብቃት ወይም አሌክዛንደር ኢሳቅ ያለውን ብቃት እናውቃለን እና ሁሉም ሰው እሱ ላይ እምነት ሊያሳድር ይገባል የሚል ነጥብን አንስቷል። ምክንያቱም እሱ ትልቅ ተጫዋች ነው የሚል ነገርን ነው እያተናገረው እና ደግሞ ሊቨርፑል እንደዚህ አይነት አቅም ለሌለው ተጫዋች ወይም ደግሞ ትልቅ ላልሆነ ተጫዋች ይሄን ሁሉ ብር እንደማይከፍል አውቃለሁ እና ይሄ ተጫዋቾች ላይ እምነት የማሳደርና የሆነ ጥሩ ነገር እስከሚያሳዩ እነዛን ተጫዋቾች የመጠበቅ ጉዳይ ነው የሚል ነጥብን ነው እንግዲህ ያነሳው። እንግዲህ ከዚህ በፊት ለኖቲንጋም ፎረስት ለማንቼስተር ዩናይትድ ይጫወት ነበር። አሁን ደግሞ በኒውካስል ዩናይትድ የተጫወተ ይገኛል እና ደግሞ ምርጥ ብቃቱንም የሚያሳይበት ጊዜ ሩቅ እንደማይሆን አንቶኒ ኢላንጋ ሀሳቡን ሰጥቷል። አሁን ከአሌክሳንደር ኢሳቅ ጋር ተያይዞ የሚነሱት ነገሮች የመጎዳት ወይም ደግሞ ሌሎች ነገሮች ብቻ አይደሉም። አሁን ተጫዋቹ በሜንታሊቲ ረገድም ጥሩ ጊዜን እያሳለፈ አልነበረም። በኒውካስል ዩናይትድ በነበረው ጊዜ በተለይም ደግሞ ደጋፊዎች እሱን እስከ መተቸት ደረጃ ደርሰው ነበር። ለብቻው ልምምድ ሲሰራ እንደነበር እናስታውሳለን። ኦልሞስት ሲዝኑ ከተጀመረ በኋላ ነው ማለት ይቻላል የተቀላቀለው። ሊቨርፑልን የፕሬ ሲዝን ጊዜን ከቡድን አጋሮቹ ጋር አላሳለፈም። እነዚህ ሁሉ ነገሮች የሚያሳድሯቸው ጫናዎች ቀላል የሚባሉ አይደሉም። እነዚህን ጫናዎች ግን ለማለፍ አሁንም ቢሆን ተጫዋቹ በደንብ ፐርፎርም ማድረግ እንደሚጠበቅበት ብቃቱን ማሳየት እንደሚጠበቅበት በቂ ማሳያ መሆን የሚችሉ ነገሮች አሉ። ከዛ ባለፈ ግን አሰልጣኙ አርነ ስሎትን ይህንን ተጫዋች በተመለከተ አንድ ነገር ሲናገሩ እንደነበር አስተውለናል። ልክ ሰባተኛው ሳምንት ወይ ስድስተኛው ሳምንት ላይ እንደደረሰ እስከዛሬ ዛሬ ድረስ የነበሩት ጨዋታዎች ለአሌክሳንደር ኢሳቅ ልክ እንደ ወዳጅነት ጨዋታ ወይም እንደ ፕሬሲዝን ጨዋታ የምንቆጥራቸው ነበሩ ከዚህ በኋላ ግን ተጫዋቹን በትክክል አይተን ጥሩ እየተጫወተ ነው ወይ ደግሞ ጥሩ እየተጫወተ አይደለም የሚል ሀሳብ ለመስጠት የሚያስችለን ጊዜ ነው የሚል ነገር ነበር እሳቸው የተናገሩትና፣ ምናልባትም ደግሞ የመጀመሪያዎቹ ጨዋታዎች ከቡድኑ ጋር እስኪላመድ የወዳጅነት ጨዋታዎችንም አድርጎ ስላልመጣ፣ ፕሪሲዝንም ከቡድን አጋሮቹ ጋር ስላልሰራ፣ ቢያንስ ተጫዋቹን በሆነ መንገድ የሚመለከቱበትና የሚያዩበት የበለጠ እድል የሚሰጡበትም እንደሆነ መናገር ይቻላል። ግን ከዚህ ጊዜ በኋላ ደግሞ በቃ በደንብ ፕሪሚየር ሊጉን የሚያውቀው ተጫዋች ነው። በኒውካስል በነበረው ቆይታው በሁለት ዓመታት አርባ አራት ግቦችን ማስቆጠር የቻለ ተጫዋች ነው። ምንም ይሄ የሚያጠያይቅ ጉዳይ አይደለም። ተጫዋቹ ትልቅ አጥቂ ነው፣ ፕሮፋይል ያለው አጥቂ ነው። ስለዚህ ይህንን ተጫዋች ደግሞ እዚህ ክለብ ውስጥ ውጤት እንዲያመጣ መጠበቅም፣ ጎሎችን እንዲያስቆጥር መጠበቅም ጤነኛ ስሜት። በዛ ላይ ዋንጫ አሸንፎ የመጣ ቡድን ነው ሊቨርፑል፣ እና ዋንጫ አሸንፎ በመጣ ቡድን ውስጥ ደግሞ አሌክሳንደር ኢሳቅ እንደ ተጨማሪ ጉልበት እንደ ተጨማሪ ቡድኑ እንደሚጠቅም ሰው ወይም ተጫዋች የሚታይ ነው እንጂ ገና ቡድኑ መጥቶ የሚላመድ ወይ ሊጉን መጥቶ እስኪላመድ የሚጠበቅ አይነት ተጫዋች አይደለም። ለዛ ነው በጣም ብዙ ሰዎች ትችቶችን ሲያቀርቡ የነበረው እና እነ ቬክተር ዮኬሬስና እነ ቤንያሚን ሼሽኮ እንኳን ለፕሪሜር ሊጉ አዲስ ስለሆኑ ምናልባትም ደግሞ በደንብ ፕሪሜር ሊጉን እስከሚላመዱ ትንሽ ጊዜ ሊወስድ ይችላል ሊባል ይችል ይሆናል ግን አሌክሳንደር ኢሳቅ ደግሞ ፕሪሚየር ሊጉን በደንብ የሚያውቀው አዳብት ያደረገው በተለይም ያለፉትን ሁለት ዓመታት በጣም ጥሩ ጊዜን ያሳለፈ ክለቡ ኒውካስልን ወደ ቻምፒየንስ ሊግ የመለሰ ከሀያ በላይ ጎሎችን በአንድ የእንግሊዝ ፕሪሚየር ሊግ የውድድር አመት ላይ ማስቆጠር የሚችል ከሰባ ዓመት በኋላ ክለቡ ዋንጫ እንዲያሸንፍ የካራባ ዋንጫን እንዲያሸንፍ ትልቅ አስተዋጽኦ የነበረው ተጫዋች ነው እና ሊቨርፑሎችም ከዚህ ተጫዋች ብዙ ቢጠብቁ የሚያስገርም ነገር አይደለም። ተጫዋቹ ከጉዳት ተመልሷል። እንግዲህ በቀጣዮቹ ጨዋታዎች ላይ ምን አይነት ፐርፎርማንስ ሊያሳይ ይችላል የሚለው ነገር ይጠበቃል። ግን አንቶኒ ላንጋ እንዳለው ትግስት ያስፈልጋል። ተጫዋቹ ላይ እምነት ማሳደር ያስፈልጋል። ትልቅ ተጫዋች ነው። ትልቅ ተጫዋች ባይሆን ኖሮ ሊቨርፑል ይሄን ሁሉ ገንዘብ እሱ ላይ ኢንቨስቲ አያደረግም ነበር የሚል ሀሳቡን አስተዋል ና እናንተ፣ ስስቲ ምን አይነት ሀሳብ አላችሁ? ተጫዋቹ አሁንም በጊዜ ሂደት ውስጥ በደንብ ክለቡን አዳፕት ማድረግ ይችላል ወይስ ረዘም ያሉ ሳምንታት ሊወስዱበት ይችላሉ? ሀሳቦቻችሁን በኮሜንት ላይ እየገባችሁ ጻፉልን። ወደ ሊጉ ሲመለሱ ግን ምናልባትም ደግሞ ብቃታቸውን ለማየት ከምንጓጓላቸው ተጫዋቾች መካከል አንዱ ይህ የሊቨርፑሉ የፊት መስመር ተጫዋች አሌክሳንደር ኢሳቅ ነው።